ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው። ወደ ጦርነት ለመግባት በቂ ከበቂ በላይ ናቸው። ከሶስት አመታት ወዲህ ብቻ ጦርነት ለማካሄድ ከበቂ በላይ ምክንያቶች እያሉ እኛ ግን ታግሰናል፣ የሚሉት የኢትዮጵያ ጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ አሁን ግን ትዕግስታችን ሞልቶ ከፈሰሰ፣ ከተጠቃን መከላከላችን አይቀርም ሲሉ የተፈራውን ጦርነት አሁናዊ ፍትጊያ ጠቁመዋል። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። የፊልድ ማርሻል ብርሃኑ ጁላ የትናንት ንግግር ከሰሜን እዝ መጠቃት አምስተኛ ዓመት መታሰቢያ ጋር በተገናኘ ዝግጅት ላይ የተደመጠ ቢሆንም አሁን ያለውን የፌዴራል መንግስትና የህወሓት ፍጥጫ ጡዘት ላይ መድረስ ግን ሳይጠቁሙን አላለፉም። ፊልድ ማርሻሉ የህወሓት ጦር የምዕራብ ግንባር አዛዥ ምግበይ ኃይለም ከቀናት በፊት ያደረጉት ንግግር ምን ያህል ጸባጫሪና በፉከራ የተሞላ መሆኑን ከአክሱም የተነገረው አዲስ አበባ ሲደርስ የተሰጠውን ትርጓሜ ጭምር በተዘዋዋሪ ጠቅሰውልናል። ፊልድ ማርሻል ብርሃኑ ህወሓት ውስጥ ያለው አደገኛ ቡድን እስካልተወገደ ድረስ ኢትዮጵያ ሰላም አታገኝም የሚል ጠንካራ ድምዳሜን ሰጥተዋል። ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይህ ኃይል ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ፊልድ ማርሻል ብርሃኑ ጁላም ስለ ምግበይ ኃይለ ደጋግመው ባነሱበት ንግግር ላይ ጦርነቱ በሰላም ስምምነት ሲቋጭ አዲስ አበባ ድረስ መጥቶ ደስ ብሎኛል ካለ በኋላ ሰሞኑን መልሶ እየፎከረ መሆኑ አሳዛኝነቱንም ተናግረዋል። ኢታማጆር ሹሙ እንዲህ ሲሉ ሰምተናቸዋል። ምግበይ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከእኛ ጋር ተገናኝቶ በልቶ ጠጥቶ ውጭ አገር ልከነው ታክሞ መጥተዋል። ምግበይ እጅ አምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መከሰስ አይችልም። ምግበይ ኃይለ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል ብሎኛል እኮ ለኔ በቀደም የሚያወራውን አይታችኋል ብቀጻሊ

በዚህ ያለን ትውልዶችን ተጋሩን አንበረክ ካለሁ ብሎ የሚመጣ ኃይልን ግን ትውልዱን አድነን ታሪካችንን ጽፈን በቅድሚያ እንደምንሰዋ የአክሱም ሐውልት ምስክሬ ይሁን። ምግቤ ኃይለ በጦርነት ቀስቀሳ የታጀበውን ታሪካዊ ያሉትን ንግግር በአክሱም ሐውልት ስር ማድረጋቸውን የትግራይ ማንነትና ክብር መገለጫ በመሆኑ ነው ሲሉ መግለጻቸውን የምናስታውሰው ቢሆንም ፊልድ ማርሻል ብርሃኑ ግን ያንን በማጣጣል አክሱም ሐውልት የኢትዮጵያ ነው ብለዋል። እቲ ዋና አብ

ዋናው አክሱምን የመረጥንበት ምክንያት ባንናገረውና ባንገልጸውም ግልጽ ነው። ለሁሉ ትግራዋይና የትግራይ ወዳጅ ከክብሩና ከማንነቱ ጋር አብሮ የሚሄድ ሐውልት ፊት ሆነን ነው እየተነጋገርን ያለ ነው። አክሱም የህወሓት አይደለም። አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። ወሎ፣ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል፣ ግን ዝም ብለናችኋል። ውድ የኢትዮ ስካይ ሚዲያ አድማች ተመልካቾች፣ በዛሬው መሰናዶ የፊልድ ማርሻል ብርሃኑ ጁላን የትናንት ንግግር በማጣቀስ በፌዴራል መንግስትና በህወሀት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታ ጥሪ ማቅረቡን እንጠቁማችኋለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታም አንድ የምነግራችሁ ነገር ትንሽ የተደበሰበሰ ነገር፣ ጦርነቱን ማን ጀመረው የሚለው ነው። ያን ጊዜ እኮ 2013 እኮ መንግስት አዲስ ነው፣ በእግሩም አልቆምም፣ ሰራዊቱንም አልገነባም፣ አልገነባም አንድ ጥይት አልገዛም። ራሱም አልተረጋጋ። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ፣ ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ፣ የአብዲ ኢሌ፣ የሲዳማና ወላይታ ግጭት የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው። ያ መንግስት መንግስት ይሄንን ትቶ ሰሜን ማኖር ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። እነሱ ናቸው መንግስት አዲስ ነው፣ ደካማ ነው። መሬት አልነካም። ሰራዊቱ እኛ የገነባነው ነው። አብዛኛው የእኛ መኮንኖች ናቸው። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ከጀመሩ በኋላ ነው እኛ የተሯሯጥ ነው። መሯሯጥ በለው ከጀመሩ በኋላ ነው የተሯሯጥ ነው። 250 ሺ ጦር አዘጋጅተው ለፈረንጆች ሪፖርት አድርገዋል። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ፣ አትችሏቸውም ብለውናል። ይቅርባችሁ አትችሏቸው። ሁለት መቶ ሀምሳ ሺህ ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ ያወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለብንም፣ ብንም መሞት አለብን ብለን ነው ወደ ውጊያ የገባነው። አንድ መደባለቅ የሌለበት ነገር። ስለዚህ ክደትና አስነዋሪ ታሪክ ስናወራ እያወራን ያለ ነው ስለ ህወሓት ነው፣ ስለ ትግራይ ህዝብ አይደለም። ህወሓትም በሙሉ አይደለም። ህወሓት ራሱ በሙሉ አይደለም። ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል። እኛ እኮ ህግ ማስከበር ብለን ራሳችንን ለማከላከል መልሰን ስናጠቃ የትግራይ ህዝብ ምንድን ነው ሲል የነበረ ያደረጉት እረ፣ እዝጊዮ ምን አይነት ክደት ነው? እንዴት እንደዚህ ይደረጋል? እያለ በልጆቹ ያፍር ነበር ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደተበደልን ያውቃል። ህዋት በሰራው አፍሯል። አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ አንድ ትንኮሳ አልነበረው። የትግራ የሰሜን ህዝብ እዝን ክደት አይቀበለው እና ይሄ መካድ የለመደ የአንድ ከጂ ካዲ ጉጅሌ ስራ ነው አድርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ከጀመረ 50 ዓመቱ ነው። ግብጾ ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባህር በር እና ያሳጣንና አገር ያስገነጠለ ከሐዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ከሐዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። አሁንም በየቀኑ ይክዳል የሆነ

የኢትዮጵያ መንግስት ክህደት አያቅም። ክደን አናቅም። ክደን አናቅም። በቀደም ምግበይ ሀይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልኮልኝ ነበር። እኛ እንደ ምግበይ አይደለንም። አንክድም፣ ቃል አንሰብርም። ምግበይ አይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥተዋል። እንደ ምግበይ ቂም የምንይዝ ቢሆን ኖሮ፣ እንደ ምግበይ ከሐዲ ብንሆን ኖሮ እጃችን ገብተው ነበር። እንደ ምግበይ ከሐዲ ብንሆን ኖሮ ስባት ነጋን ከጉርጋድ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን። የህዝብ ኃላፊነት አለብን። የአገር ታሪክ መጠበቅ አለብን። ጠባሳ ነገር፣ ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን፣ እንደ ሰሜን እዝ ተገለን ተክደን የካደንን ሁሉ እንታገሳለን። አገር ነዋ የምንመራው። ምግበ እጅ ቢሰጥ አእምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መከሰስ አይችልም። ይልቅ እንደ 2013 ድግ ዳግም መፎከር የለበትም። እንደዛ ፎክሮ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ልክ እንደ 2013 ዛሬ በ2018 መፎከር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ ጀግና ጀግና አያስብልም። አያስብልም፣ አያስገኝም፣ ጀግንነት አያስገኝም፣ ጎበለል አያደርግም። ምክንያቱም የ2013 ሙከራ ፉከራ በትግራይ ህዝብ ላይ ያመጣውን ጣጣ የትግራይ ህዝብ ሙሉ በሙሉ ገብቶታል። ስለገባው የአሁኑ ፉከራ ተባባሪ አይደለም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ምግበ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል ብሎኛል እኮ ለእኔ በቀደም የሚያወራውን አይታችኋል። ምን አይነት ስብዕና ነው? ይሄ ምን አይነት ስብዕና ነው? በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ እባክህ ተመልሰህ መፎከር ትክክል አይደለም። በበቃኝ እኮ ነው የጨረሱት። የእብን መካከላቸውም ልዩነት ፈጥሯል። በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል። ህዝቡ አሁን ተለይተዋል። ራሱ ተዋጊው አሁን ተለይተዋል። አሁን ብቻ የመቀረዝ ዘመን መጥተዋል ብቻ የመቅረዝ ዘመን መጥቷል። ከፍተኛ ስጋት ነው ያለው። ስለዚህ ይፎክራል። ጆኖሳይድ ፈጸመብኝ ሲል ከነበረው ሻእቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። ይሄ ራሱ ክደት ነው። ሌላ ክደት ሌላ የክደት መልክ ነው። ጆኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻእቢያ ወዳጃችን ነው አሊያንሳችን ነው ከኛ ጋር ይቁም። አክሱም የህወሓት አይደለም። አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህዋት በሰር የሰራቸው ትንኮሳዎች እምቢባይነቶች በቂ ናቸው። ወደ ጦርነት ለመግባት በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ፣ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስካሁን ከፕሪቶሪያ በኋላ ህዋት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት ግን በጦርነቱ ህወሓት ይሸሻል ይሸሻል፣ የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱ ነው። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም፣ እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣት ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይህ ሁሉ ግን እያየን ነው። ወደ ጦርነት ያልገባ ነው ዳግም የአሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓለው ይቀራል በሚል ነው። ይሄድ ነው ያለው። ከህዝብ ጋር የሚገናኝ ነገር የለም። ብዙ ሰው ከትግራይም ከራሱ ከህወሓትም ብዙ ሰው ነገሩ የገባው በኋላ ነው። በፊት ኢሞሽናል ነበር፣ ስሜታዊ ነበር፣ በዘርስ ተቀስቅሶ ነበር ሰው እየገባው እየሰከነ የመጣው በኋላ ነው። የትግራይ አርሶ አደር ግን ከመጀመሪያውኑ አልተቀበለው፣ ከመጀመሪያውኑ አልተቀበለው። ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። በኋላ ነው ፖለቲካው ሲበላሽ ነገሩ የተበላሸው። ፖለቲካው ሲባላሽ ማለት ዲፕሎማሲው ተበላሸ፣ ጊዜያዊ አስተዳደሩ ተበላሸ፣ ሻዕቢያ ገብቶ ነገር አበላሸ። ከዛ በኋላ ነው ብዙ ሰው ይሄ ነገር ምን ማለት ነው ማለት የጀመረው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሞትልኝ ብላ ሰጥታ አታውቅም። አስገድደው ነው የሚወስዱት። አስገድደው አወዳድረው ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ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 ምክንያቱም ኃላፊነት አለብን፣ እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥም። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። ስለዚህ ይሄ ታሪክ እንዳይደገም ሁልጊዜ በየአመቱ ማስታወስ አለብን። ለዛ ነው ዛሬ ይሄ መድረክ

በፌዴራል መንግስትና በህወሀት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቅርቧል። ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው ሀገሪቱ የሚገኙ ተፈናቃዮችን የመመለስ ኃላፊነቱን እንዲወጣም፣ ጉዳዩ በፍርድ ቤት እንዲታይ ጭምር እንቅስቃሴ መጀመሩን አስታውቋል። ሀገር በቀል የሰብአዊ መብቶች ተሟጋቹ ተቋም ይህን ያስታወቀው ትላንት ሰኞ ጥቅምት 24 2018 አዲስ አበባ በሚገኘው ጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ሲሆን ድርጅቱ መግለጫ የሰጠው ተቀማጭነታቸውን በውጭ ሀገር ያደረጉ የሲቪል ማህበረሰብ ድርጅቶች ጥምረት ከሆነው ትግራይ አካውንታብሊቲ ኮአሌሽን ጋር በመተባበር መሆኑን ገልጿል። የፕሪቶሪያዊ ሰላም ስምምነት በትግራይ ክልል የነበረውን ጦርነት ያስከተለውን በጣም ሰፊ የሰው እልቂት፣ የኢኮኖሚ ውድመት እንዲሁም ሰፊ ማህበራዊ ቀውስ በማስቆሙ በአዎንታዊ እንደሚመለከቱት የቅድሚያ ለሰብዓዊ መብቶች ኢትዮጵያ ድርጅት ዋና ዲሬክተር አቶ ተስፋ ለንበረሀ በትላንቱ ጋዜጣዊ መግለጫ ላይ አመልክተዋል። የሚመሩት ድርጅትና የሲቪል ማህበረሰብ ድርጅቶች ጥምረቱ በአሁኑ ወቅት በኢትዮጵያ መንግስትና በህወሓት መካከል ባለው መካረር ሳቢያም በድጋሜ ጦርነቱ ይቀሰቀሳል የሚል ከፍተኛ ስጋት እንዳላቸውም ተናግረዋል። የህወሓት ህጋዊነት በምርጫ ቦርድ መሰረዙን ያስታወሱት ዋና ዲሬክተሩ በፓርቲው ውስጥ የተፈጠረው ክፍፍል እና አቶ ጌታቸው ረዳና ሌሎች የቀድሞ የህወሓት አባላት አዲስ ፓርቲ መመስረታቸውንም ጠቅሰዋል። ክፍፍሉን ፖለቲካዊ የወለደው ሲሉ የጠሩት አቶ ተስ አያስፈልግም። ለችግሩ ትክክለኛ መፍትሄ ለማምጣት በትግራይ ክልል ካለው ኃይል ጋር ድርድር መደረግ እንዳለበት እናምናለን ሲሉም ጠቁመዋል። በአማራና በኦሮሚያ ክልሎች ያሉት ውጊያዎች እንዲሁ ሰፊ የሆነ የሰብአዊ መብት ጥሰትን እያስከተሉ መሆኑን በተጨማሪነት ያነሱት የድርጅቱ ዋና ዳይሬክተር በሁለቱ ክልሎች ያሉ ችግሮች በንግግርና በውይይት እንዲቋጩ ጥሪያችንን እናስተላልፋለን ብለዋል። የሲቪል ማህበራት፣ የሃይማኖት ተቋማት፣ መገናኛ ብዙሃንና መላው ማህበረሰብ ጦርነት አያስፈልግም የሚል ዘመቻ እንዲጀምሩም ጠይቀዋል።